አይ ጉድ በሉ እንግዲህ እንደሰማችሁ የእርጉዝና ውጤቱ ታውቋል። ውሸት እንደሆነ እንግዲህ ታውቋል። እውነት ለመናገር እውነት ብላ ስጠራው በቃ እውነት ነው የሉ። አረገዘች ብዬ ነበረ የጠረጠር ምራሱ፣ ጠርጥሬ ነበረ፣ ግን ያልተጠበቀ ነገር ተፈጥሯል። እውነት ለመናገር ያ በጣም ደስተኛ እንደሆነ ልጅ እንደሚወደው በጣም ማለት ነው። እና በአንዴ ነው በቃ ገልብጥ ያለ ወደ ኤሉ ማለት ነው። እርጉዝ ነኝ ብላ እውነቱ ስትናገረው በቃ አመናት፣ ኤሉ ማለት ነው። እና ይሄ ልጅ ጉጉት አለ፣ የልጅ ፍቅር አለ፣ እውነት ለመናገር ቢሆንም ኤሉ በልጅ ባትቀል ልጅ ጥሩ ነበረ። ግን ው እሷ እንዳለችው እሱ ማጣት ስላልፈለግኩ ነው፣ ስለናፈቀኝ ነው፣ እሱ ማጣት ስላልፈለግኩ ነው ይሄ ነገር ያደረግኩ። ለውርጉዝና ብቻ ነው እኔ የምትፈልገኝ፣ እኔ ወደ እኔ የመጣ እርጉዝ ስለሆንኩ ብቻ ነው የምትፈልገኝ ወይስ ብዙ ነገር አንድ ላይ ያሳለፍን ነገሮችን ትዝ አይልም ወይ? በማለት እንግዲህ ለሱ ለመናገር ሞክራ ነበረች። ብቻ ይከብዳል። ቤተሰብ ማለት ነው እና ብቻ ኤሉም ጥፋት አጥፍታለች፣ እንደዛ ማድረግ አልነበረባትም። ሆነ ለመናገር እሱ እንደዚህ አድርጋ ወደ ራሷ ለማድረግ አልነበረባትም። ግን ፍቅር ከባድ ነው። ቤተሰብ ማለት ነው እና ገብታችሁ ኤሉም ባትሰድባት ጥሩ ነው ብዬ አስባለሁ። ብቻ ከባድ ነው ስሜቱ ማለት ነው። ሰላም፣ ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ የውሃ ድምፅ ይሰማችኋል ብዬ አስባለሁ። አላቅም ብቻ እንዴት እንደሆነ ይቅርታ። ቤተሰብ ይ በጣም ድምፅ ይሰማል ብዬ አስባለሁ፣ የውሃ ድምፅ ማለት ነው። እና ይቅርታ ከረበሽኳቸው ማለት ነው እና ቤተሰብ እንግዲህ ዛሬ ብቻ አለቅም፣ ምን ማለት እንዳለብኝ ማለት ነው። እና ቤተሰብ ግራ ያጋባል። የምር ያብ አልቅሷል፣ እውነት መስሎ በቃ። እውነቱ ውጤቱን ለማየት እንዴት እንደሆነ አያችሁ። በቃ ው ለእናቱ እንደተናገረ ደስተኛ እንደሆነ ነው። በቃ ሁላችሁም አይታችኋል። ያው ደስተኛ እንደሆነ ማለት ነውና የልጅ ጉጉት የልጅ ፍቅር እንዳለ ነው። እኔም እየተረዳው እንዴት እንደሆነ በቃ በአንድን የተቀየረ ወደ ኤሉ እየተገለበጠ ማለት ነውና እች ልዩ ተብዮ ማለት ነው። ምን ጉድ ነሽ ግን እስከ ጥግ ነው የሄደችው እናንተ። እስከ ጥግ ማለት ነው እስከ ጥግ ምን። አይ ሴት ነሽ ግን ምን። አይ ሴት ነሽ በዚህ ልክ ተንኮል ምን ይሰራል? እሱ እንዶ ያቡ ችግር የለውም፣ በቃ ግዴታ እኮ መመርመር የለባትም ብሎ ነበረ። ግን ልጅቷ እንዴት ይሄ ሀሳብ እንዴት እንደመጣላትም አላቅም። እውነት ለመናገር ግራ ያጋባል። ሉ ግን በመጨረሻ በጣም አሳዝነኛለች። እውነት አንተ ማጣ ስላልፈለግኩ ነው ይህን ነገር እያደረግኩ ያቡ ያቡ ያቡ ብላ እንጃ። በዚህ ነው በቃ ወደ ራሷ እያመጣችሁ ማለት ነው በዚህ ሲስተም ነው ወደ ራሷ ያመጣችው። እንግዲህ መቶ ነበር። ግን ልዩታ እንዴት ይህን ነገር አሰበች? እቺ ልዩ ተብዮ ማለት ነው። እና ብቻ ይከብዳል ቤተሰብ ማለት ነው። ስሜቱ ከባድ ነው። ፍቅር ከባድ ነው። እሉ ላይም ለመፍረድ ይከብዳል። ያ ደግሞ የነገሮቹ ማስተካከል አለበ ማለት ነው። እና ሁሉም ነገር በንዴት አይሆንም። ግን የሱ ልብ ተሰብሯል። ብቻ አላቅም ቤተሰብ ማለት ነው። አዝኗል። ሆነን ለመናገር አላቅም ምን ማለት እንዳለብን ማለት ነው እና እኔ እናንተ እናንተ እንዴት ሀሳባችሁ ቤተሰብ ማለት ነው እና ኤሉም ጥፋተኛ ናት ብዬ ነው ማስቡ። ምክንያቱም እንደዛ ማድረግ አልነበረባትም። ብቻ እሱ ደግሞ እኔ ላይ ለምንድን ነው ምትጫዎች? ሁለቴ እኮ ነው ልቤን የሰበርሽኝ ምን አድርጌሽ ነው በዚህ ልክ እኔ ላይ የምትጫወቺ በማለት እንግዲህ ተናዷዋል። ና ከፊትለፊቴ ዞር በይልኝ፣ ንቅ አድርጌ ነው የምገልሽ እያላት ነው። አላቅም ብቻ ኤሉ ቢቀራብሽሽ ብዬ ተመኘ። ቤተሰብ ይሄ ትዳር ይሄ ህይወት ለኤሉ ይቅር ብዬ ነው ማስቡ። ቤተሰብ ህይወት ይቀጥላል። ምን አለ እንደ ኤሉ የሚወዱ ሰው አለ ኮ ማርያምን በቃ ከዚ ልጅ ውጪ ከዚህ ህይወት ይው በጊዜ ወደሽ ነው እንግዲህ ፍቅር ከባድ ነው። እሱ ለአንጂ ስሜት ከሌለ ኤሉ አንጂ ወደሽ እኮ ነገ ሊጎዳሽ ይችላል። ገባሽ? ቢቀረስ ልጁ በቃ አቆም የለም። እውነት ለመናገር አሁ ኤሉ ርጉዝ ነኝ ስላለች ነው ወደ ኤሉ ተገልብጦ የመጣው እንጂ እውነት ለኤሉ ፍቅር ቢኖረው እኮ በፊቱ ፍቅረኛ እኮ ከህይወቱ ማስወጣት እኮ ነው። በቀላሉ ማለቶች ልዩ ተብዩ ማለት ነው እሷ ነ ይሄ ሁሉ ታሪክ የመጣችው እንጂ ኤሉ እኮ ወደ ራሱ አምጥታ ነበረች። እሱ ደግሞ ኤሉ እንዳትመረመር አልፈለገም ነበረ። ልጅቷ ናት እስከ ጥግ ሄደችው እንጂ እሱም ራሱ ው ሰአቱን ጠብቀን እኮ መሆን ይችላል ችግር የለውም እያለ ነበረ። ልዩ ናት በቃ ይህን ነገር ያስደረገችው። በቃ እሱም ደግሞ እሺ ለአንድና ለመጨረሻ ጊዜ ሂደሽ ተመርምር አላት። ኤሉ ሄደች በቃ ነገሩ ውሸት ሆኖ ታየ ማለት ነው። እና ብቻ ይገባል ነው እኔ እንጃ፣ ፍቅር ነው ቤተሰብ ማለት ነው እና እሱ ደግሞ በመጨረሻ በጣም ተናደዋል። እውነት ለመናገር ተናደዋል። ሉም የገፈተራት፣ ሉም የዛ እሱ ላይ የጮወች፣ እሱም የጮወ፣ ሁሉም ነገር በእኔ እንጃ፣ አላቅም ምን ማለት እንዳለብኝ። ቤተሰብ ግራ ያጋባል፣ እውነት ግራ ያጋባ። የሁላችንም ልብ ተሰብሯል። እውነት ለመናገር ሰራሽብኝ አላት እኮ እና ብቻ ይከብዳል። በመጨረሻ ስለተናደደ ሁለታቸውንም አልፈልጉም አላቸው። ኤሉም ልዩም ተብዮም አልፈልጋቸውም አላት። በቃ ተናዶ ስለሆነ በልጅ ደግሞ አይቀለድም። ለመናገር ልቡን ሰበርሽ ኤሉዬ ያለ በቃ ወደለአንጂ ካልሆነ እኮ አልሆነም። በቃ ጦስሽ ብቻ ይከብዳል። ቤተሰብ ምን ማለት እንዳለብኝ ማለት ነው። ኤሉ ባክሽ ይህ ህይወት ቢቀራሽ ራስሽን ብታስከብሬ እሻል ይሻል። እግዚአብሔር ራስሽ ስታስከብር ራሱ ራሱ ጊዜ ፈልጎ ወደ አንቺ ህይወት ይመጣል ማለት ነው። እና ይቅርብሽ። ወንድ ልጅ ደግሞ በጉልበትና ወደ እኔ ማለት አትችልም። ገባሽ? ወንድ ልጅ ስወድሽ ነው ወደ አንቺ የሚመጣሽ እንጂ። በቃ እነሱ ድሮም እኮ ወንዶች ተብዮቹ እኮ ስህተት ነው ከሴት ልጅ ምፈልጉ። ስለዚህ ስህተቱን አገኘ በቃ ተገለበጠ ማለት ነው። ርጉዝ ነኝ ስላለች ነው እንጂ ወደ ኤሉ ይመጠው እንጂ ርጉዝ በተን በፍጹም ወደ ኤሉ ህይወት ማመጣት አይፈልጉ ልጁ ማለት ነው። እና እንጃ ወንድ ልጅ እንደዚህ እንደ ልጥ ሲገለባበጥ እሱን አዩ ያባዩ እና ብቻ ከባድ ነው። ሉ የአባዴ ፍቅር ውስጥ ገብታለች የማንም ማሰማት አልፈልጉም በማለት እንግዲህ ለልዑል እየተናገረች ነው። በቃ አሁን ድኔ ህይወቱ አይመጣም ተስፋ ቆርጫለሁ ያለች ነበረች ሉ ማለት ነው። እና ሉ ይቅርብሽ፣ ማረሚ ይህን ህይወት ይቅርብሽ። እንዳልክ እኮ አንቺን በጣም ነው የሚወድሽ፣ በጣም ነው የሚያክብርሽ ለአንቺ ልዩ ስሜት አለ ማቸም ማቸም በኤሉ ተስፋ አልቆርጡም እያለ ነው። እና የሚወድሽ ወንድ ይሻል ይሻል። አንቺ ወደሽ ወንድ ልጅ ለአንቺ ስሜት ከሌለ በጣም ከባድ ነው። እና እንዳልክ ለአንቺ በጣም ልዩ ቦታ አለሽ። ኤሉ የሚወድሽ ወንድ ይሻል ይሻል። እውነት ሰው እንኳን ቢገፋሽ፣ ፈጣሪ ደግሞ የተሻለ ከዚህ የተሻለ ሊሰጣሽ ስለምችል ይህ ህይወት ቢቀራሽ ይህ ልጅ ከህይወትሽ ብታስወጪ እሱም መጀመሪያ እንዴት እንደመጣ ያያችሁላችሁ ያቡተብየው ማለት ነው እና ኤሉ በብዙ ነገር የተጎዳው ልጅ ነኝ፣ በድጋሚ እኔ መጎዳት ስለማልፈልጉ ብለ ቃሉን አስገብታ ነበረች። ምንም በምንም በምንም አንቺ መጎዳት አልፈልግም። አንቺ ጠንካራ ሴት ነሽ፣ ከአንቺ ጋር ትልቅ ቦታ መደረስ ፈልጋለሁ ብሎ እኮ ነው ወደ ኤሉ ህይወት የመጣው። ሁላችሁም ታስታውሳላችሁ መቼም ማለት ነው እና ኤሉ እንግዲህ ትልቅ አንድ ነገር ነው ጥፋቷ ማለት ነው እና ጥፋቷ ምንድን ነው? ልዑሉን ስለሳመችው ነው። ይሄ ነው። በቃ ኤሉን ደግሞ እውነት መናገር አልፈለገችም። በቃ ስሜ ነበረ ብለሽ አንገቱን ስሜ ነበረ ብለሽ እውነቱን ብትናገር እኮ ችግር የለውም ነበር። ይሄ ሁሉ መደባበቅ ጥሩ አይደለም። ሉ እውነቱን፣ ግልጽ ነገር መናገር ነው። ይቅርታ ብለሽ፣ አዎ ስሜ ያለው ስሜ ያለው ብለሽ ይቅርታ መጠየቅ ነበረብሽ። ይ ይቅርታ ብትቀበይ፣ ይቅርታ ብታደርግ፣ ይቅርታ ብትጠይቅ ይቅርታ ይቀበልልሽ ነበር። አንቺ እኮ እውነቱን አልተናገርሽ። አልሳብኩ ነው በቃ የሎ ችግሩ ማለት ነው እና እሱ ደግሞ ተናደደ ማለት ነው እና ሁለቴ ነው ልቤን የሰበርሽኝ። ከዚህ በኋላ ምንድን ነው የምትፈልግ ከኔ? ያላት ነው እና ብቻ ከባድ ነው። ይሉ ደግሞ አንተ ማጣት አልፈልግም አንተ ማጣት ስለማልፈልግኩ ነው ይሄ ነገር ያደረኩ በማለት እንግዲህ ተናግራለች። ብቻ ከባድ ነው ስሜቱ ወዮ ወዮ። የዘንድሮ ፍቅር የምር ሁሉም ሰኮን ያሳበደ ይመስለኛል። የመዳም ከመሞች ለምንድን ነው የኛ ፍቅር አልያዘ ነው ጋይስ ሁሉ አሳዝነኛለች። በመጨረሻ እግዚአብሔርን እሉን አይቼ ይንባኬት ወረድ ወረድ ወረድ እንዳለብኝ አላቅም፣ ብቻ እኔ አላቅም። ቤተሰብ ኤሉ አይዞ ሸኔ ቆንጆ ራስሽ ናት። ጎጂ በቃ ወደ ራስሽ ተመለሽ። ራስ ሽን አስከበሬ ቆፍጠን በይ ራስሽ ያዩና ወንድ ቢሄድ ህይወት ይቃጥላለ እና ራስ ሽንባት ጎጂ ጥሩ ነው። ይህም ምን አባቱ አይጠቅምሽ። ልጅቷም ደግሞ ልዩም ጠብቄ አንቺ አሁን ዛሬ ገፍቶሽ ከአንቺ ህይወት መውጣት ከፈለገ ጠብቂ። ከልዩ ጋር ነገ ሊጣሉ ይችላሉ እና የአንቺ እንባ ደግሞ ወደ እሱ ሊደርስ ይችላሉ እና ወንድ ልጅ በግድ ወደ እኔ አድርጋለሁ ብለሽ ይሄ ሁሉ ጥረት መሄድ የለብሽም። ይሄ ሁሉ ርቀት መሄድ የለብሽም። ማሬ እና ሉ ይቅርብሽ፣ ይቅርብሽ። ራሱ ለምን ወደ አንቺ ይመጣልሽ? እንዳልክ ይሁብ ከዚህ በፊት ብዙ ነገር ተፈጥሮ ነበር። እንዳልክ እራሱ ጊዜ ነው ለምኖ የመጣ ወደ ኤሉ ማለት ነው። አያችሁ እራሳቸው ገብቶ አንቺ ያው ከሌላ ሰው ጋር አንቺን እንኳን ቢያይ ቀንቶ ወደ አንቺ ህይወት ሊመጣ ይችላል። ስለዚህ ራስሽን አትጎጂ፣ ኤሉ ይማርሽ፣ ህይወት ይቀጥላል። በቃ አንቺ በብዙ ነገር ሞክረሻል። ግን እንግዲህ እሱ አንቺን ካልፈለገ ፍቅር መቼም በግድ አይሆንም። እንግዲህ ነገ ደግሞ ምን እንደሚፈጠር አናቅም። ግን የአቡ በዚህ ልክ ባትናድድ ጥሩ ነው ብዬ አስባለሁ። ነገሮችን ቆም ብላ አስባል እንግዲህ በዚህ ልክ እሱን ስለምትወዳ ነው ሁሉ እያደረገችው ማለት ነው። እና ብቻ ከባድ ነው ስሜቱ ጋይስ። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ወዳችኋለሁ። መልካም ምሽት።